እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ዛሬ ወገን በሳቅ በጨዋታ ጀምሬአለሁ። እንዴት አያችሁት ቪዲዮን? እኔ በጣም ነው ያሳቀኝ። በጣም በሚገርም በሚገርም ሁኔታ ሁለቱም ቪዲዮዎች በጣም ነው ያሳቁኝ። ባለፈው ሳምንት እንደዚሁ የሚያስቁ የሚያስደስቱ ዘና ፈታ የሚያደርጉ ነገሮችን አቅርቤላችሁ ነበር። እንደተደሰታችሁ እርግጠኛ ነኝ። በጣም ተደስታችኋል ብዬ አስባለሁ። ለዛሬም እንግዲህ መረጥ መረጥ ያደረግኳቸው ጨዋታዎች አሉ እነሱን ይዤላችሁ መጥቻለሁ። ትስቃላችሁ፣ ትደሰታላችሁ፣ ትዝናናላችሁ። መጀመሪያ እስኪ ወደ አመጣሁት ዘናፈታ ወደሚያደርገው ጨዋታ እንሂድ። እስኪ እንሂድ እንሂድ። ያው እንግዲህ እንደምታዩት ነው ያው የቀበጡ ለታ ነው እንግዲህ። ያው የቀበጡ ለታ ምን እንደሚሆን እያሳየናችሁ ነው። በገሚሹ የተደሰታችሁ እየተማራችሁበት፣ ጥንቃቄ አድርጉ አድርጉ እንደ ምታዩት ነው። እንዴት አያችሁት? እነዚህን ቪዲዮዎች ከወደዳችሁት ላይክ፣ ሼር እና ኮሜንት ጻፉልን። እስኪ አሁን ደግሞ ወደ አገራችን መጣን በለና፣ አሁን ሰሞን አንድ ቪዲዮ ልፍ ልፍ ልፍ እየተደረገ ነው በብዛት ትራፊክ ላይ ያለውን ነገር። ስለ ትራፊክ አላወራም ያየሁትንም ደበቅ አድርጌዋለሁ ግን ቲክቶክ ላይ ስለ ትራፊክ የተሰራለ እሱን አይተን እንመለስ። እንግዲህ ወይኔ ሊቀጣኝ ነው። እሺ፣ እንዴት ነው እስኪ? መንጃ ፍቃድ ቦሎ ታድሷል? አዎ፣ ታድሷል። እኔ እኮ ጉቦ ፈልጎ ነው እየጠየኩ እየጠየኩሽ፣ አደለም እያለ እኮ ነው። ጉቦ ሰፈራችሁ አይለም። እንዲ ምንድን ነው መኪናሽ ቆሽሿል። ይሄ እኮ እናንተ የሚመለከት ጉዳይ አይደለም። ምንድን ነው ደግሞ እንደዚህ መገላለጥ? እኛ ነው ፓርቲንጎቹን ለማሳሳት ነው። በሌላ አነጋገር አምጪ ነው አምጪ ነው። አይደለም፣ ይኸውልሽ እኔ እኮ ጉቦ ፈልግ እኮ አይደለም። ግን ያው ብርድ እንዳይመታሽ ምናምን፣ ክረምትም አይደለ አሁን። እኔ ደግሞ አዋራ ምናምን ምንድን ነው እንደዚህ አታሳጥምም እንዴ አሁን? አዋራው ቦኖብሽ፣ ትንብሉሽ፣ ታስነጠሽ ብትጋጭስ? እንዴ ይሄ እኮ መብት ነው አይደል እንዴ

ይህን ሰሞንም እየተናፈሰ ነበር። ጉቦ ፈልጌ አይደለም፣ ይሄንን እንዲሰመርበት፣ ጉቦ ፈልጌ አይደለም። በጣም ብዙ የሚያስቀጡ ቅጣቶች ነበሩ፣ ግን እኔ እመረሻለሁ። ያው እንደምታየው ፀሐይም ነው ምናምን፣ አዋራው ይቦናል ጉሮሯችን፣ እና በቃ ወና የሚጠርግ ነገር ምናምን ያስፈልጋል። ታውቂያለሽ መቼም የሰው ልጅ ፍላጎቱ ምና ምን ፈልጌ አይደለም ጉቦ ፈልጌ አይደለም። በቃ እንት ምን ጃፍካለሽ፣ እንንቺ ካዝም ብለሽ አንድ ለመቶ ብር ምናምን ለማረቀ ነገር 200 ብር እኔ ሄውንካ ሄውንካ ደብቅ አድርጊ እንጂ ምን ሆነች ነው አደባባይ ላይ ይሰጣል እንዴ ልታሰየው ምን አይነሷንም በይ በቃ ለሌላ ጊዜሽ እንደዚህ አትገላለጪ ምናምን አ ጉቦ ፈልጊ አይደለም ያው ለጎሮ በይ ቻ አሁን ደግሞ አንድ ደስ ወዳለኝ ወደ ሀገራችን አዝናኝ በሳቅ ፍርስ ወዳልኩበት አንድ ቪዲዮ ወስዳችኋለሁ ዩትና ውደዱት። ቾም ጓደኞቹ ጓደኞቾ የሞት ፍርድ ተፈረደባቸው። ስሙ እናንተ የሞት ፍርድ ተፈርዶባቸዋል። የምሞቱበትን መንገድ ምረጡ። በሰይፍ ወይስ በኤሌክትሪክ? አንተኛው ምን ይሻላል? አይ ሰይፍ ይቅርብኝ ኤሌክትሪክ ይሻለኛል። ماشي ቁጥበል። ውይ መብራት የለም። በቃ ምህረት ተደርጉልሃል፣ መሄድ ትችላለህ። ተጣሪ መስገድ ሁለተኛ አልሰርቅም። አንተኛውስ ምን ይሻላል? እኔም በኤሌክትሪክ ماشي ቁጥበል አሁንም መብራት የለም። በቃ አንተን ይቅርተ በላህ ነው ትችላለህ። ውይ ተረፍኩ። በቃ ጨው አንተኛውስ? እኔ በሰይፍ ይሆነልኝ። አውራ ኤሌክትሪክ ባዳ አንተ ጅል እንዴ? ለምን እየተክላለው? መብራት የለም እኮ አለት ለያለ ያልከሳቀን ይበቃናል። በጣም ነው የምንወዳችሁ እናከብራችኋለን። ስላያችሁልን በጣም እስ ብሎናል ላይክ እና ሼር ማድረጉ ና እርሱ እንዲጨምር ታገሉልን ፖች ታይማ ደግሞ በዚች ቪዲዮ ዲአይታይተ ስታደርጉልን ይጨምርልናል ግዲያ 1720 ገብተናል እንጨምራለን ዎች ታይማም ትሞላለች 1300 ነው የሚለው 400 እናስገባው ላይክ ር ኮሜንትና ሰብስክራይብ ያደርጉ